ምክንያት የምትሳደቡ ልጆች አራዳንን እንዳትሉ። አራዳ እናቱን ያከብራል፣ እናቱን ይወዳል። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮችን እንመለከታለን። እንደ ሁሉ ጊዜውም በሰሜን በደቡብ በምስራቅ በምዕራብ ለሚራቡ ለሚገደሉ፣ በተለያዩ ምክንያቶች ስቃይ ውስጥ ላሉ ወገኖቻችን ጣሪ ሰላሙን ይላክላቸው። ሰላም ለሀገራችን፣ ሰላም ለኢትዮጵያ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮችን እንመለከታለን። ሀሳብ አስተያየቶቻችን እየሰጠን አብረን እንሄዳለን። እኔ ከዚህ ሀሳብ እንሰጣለሁ፣ እናንተ ደግሞ ኮመንት መስጫው ላይ ሀሳቦቻችሁን ትሰጣላችሁ። እስከ መጨረሻ ድረስ ግን መከታተል ግድ ይላል። ስትከታተሉ ቪዲዮ ላይ ላይክ በማድረግ ተከታተሉኝ። ለቻናሉ አዲስ ከሆናችሁ ብዙ አዲሶች ትኖራላችሁ እርግጠኛ ነኝ። ቻናሉ ሰብስክራይብ በማድረግ ቤተሰቡኑ የመጀመሪያ ቻናሌን ኮመንት ላይ ገብታችሁ እሱንም ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከመጨረሻ ድረስ የትም የትም የትም እንዳትሄዱ። አገራችን ላይ ብዙ ነገሮች ተከስቷል። ሀገራችን ላይ በተለይ በቅዳሜ እና እሁድ ብዙ ነገሮች ተከስቷል። በጣም አንጀቴን የበላኝ ደጋግሜ አይቼ ደጋግሜ ያለቀስኩበት ቪዲዮ ነው። አይዶን ነው። ምናልባት የእናንተ ይሄን ሃይማኖታችሁን የምትወዱ ሰዎች ኤ ፊሊንግ ሊሰማችሁ ይችላል። የሆነ ቪዲዮ ላሳያለሁ። ቁልፌ ቀራ እንግዲህ የቤተ ክርስቲያን ተቃጥሎ ታቦቱ ብቻ ነው የቀራ። ብዙ ክርስቲያኖች የሚጠለሉበት ቤተ ክርስቲያን ነው። በጣም በጣም ነበር የደነገጥኩ ቪዲዮን ያየው ጊዜ። ሃይማኖታችሁን የምትወዱት ሰዎች ምናልባት ይሄንን ቦታ ቅርብ ከሆናችሁ ሄዳችሁ የጉልበት ስራ መስራት ከቻላችሁ አሁን እየሰሩ ነው የሚገኙ። በጣም በጣም አይዶን ነው። በጣም ያሳዝናል። እኚህ አባት የሚያለቅሱት እንግዲህ የክርስቲያኖች መሰብሰቢያም ስለሆነ ጠዋት ዘግቶት የሄዱት ወይ ደግሞ ጠዋት አገልግሎበት ቀድሶበት ዕጣን አጥኖበት የሄዱት ቤተክርስቲያን ሲመለሱ ጠዋት ተቃጥሎ ስላገኙት ነው። ወይራ አካባቢ የሚገኘው ቤተክርስቲያን ነው። ብቻ አካባቢ የምትገኙ ክርስቲያኖች መጽናናቱን እንመኛለን። እንደ ኦርቶዶክስ ተዋሕዶ ግን በጣም ሁላችንንም የሚያሳዝን ጉዳይ ነው። የዓለማዊ ጉዳይ አይደለም። ግን ያው ያለመንፈሳዊ ብዙዎቻችን ስለማን ነው ትንሽ አንጀተኝ ስለበላኝ ለማሳየት ያክል ነው። ምክንያት ከሆንኩ ለአንድ ሰው ምክንያት ከሆንኩ ብዬ ነው። ከአምስት ሺህ በላይ ከታየ እኔም ስለሚሄድ እዛ ያለውን በቪዲዮ ቀርጬ አስመለክታቸው። ላይክ በማድረግ ሌሎች እንዲመለከቱ አድርጉ እናንተ

ተረፍክ። ግን አንተ ምንም አላደርገማ። ዋስጡኝ ዋስጡኝ። ሾም ሺ ሾምጃ ትርጉም ሌባውም ጠፋ፣ እኛ ግን አለን ማለት ነው። ደውሉ ችግር የለውም እኮ ከኢየሱስ ጋር መደወል ችግር የለውም። ግን እውነት ነው ወይ ነው ፊክሽን? ለምን ታወራላችሁ? እውነት አርጉት ቢያንስ እውነትን ለማስመሰል ሞክሩት እንጂ እንዲህ፣ አረ መደወል። እሺ ከአሜሪካ ቲቪ ሾው ተኮርጀው በኢትዮጵያ ውስጥ ስኬታማ የሆኑ ፕሮግራሞች፣ አንደኛ ሰይፉ ሾው ከትናይት ሾው የተወሰደ ሲሆን ስኬታማ ሆኗል። ሁለተኛ ደግሞ የቤተሰብ ጨዋታ ከፋሚሊ ፊውድ ሲሆን ይህም ስኬታማ መሆን የቻለ ነው። ሶስተኛ፣ ቀጠሎ ፍልሚያ ከስፓይሲ ሆት የተወሰደ ሲሆን ስኬታማ መሆን ችሏል። አራተኛ ደግሞ ዝምታ ያሸልማል ሲሆን ከላስት ዋን ላፊንግ የተኮረጀ ነው። በተለይ አብዛኛው ፕሮግራሞች ሰይፉ ኦን ኢቢኤስ ላይ ያሉ ፕሮግራሞች ኢቤሶች ላይ የሚገኙ ፕሮግራሞች ከውጭ የተኮረጁ ናቸው። ቻችን አይተናል። ግን ኮፒ ፔስት ይመሳሰላሉ ወይ ለሚለው ምንም አይመሳሰልም፣ ግን ተቆርጀዋል። መኮረጅ ከተቻለ እንደዚህ ነው፣ የራስን ከለር መጨመር ማለት ተይዞ። ሴፍ ኦን ኢቢኤስ እንግዲህ የእውቅና ፕሮግራም አሜሪካን አዋርድ ላይ ተሸልሞ ነበረ። እዚህ ደግሞ ጓደኞቹ ምስጋና ፕሮግራም አዘጋጅቶለታል። አብዛኛው ሰው ምስጋና እያጎረፈለት ይገኛል። ከነሱ መካከልም ደግሞ ያው ጥሩ ሰው እንዳለ መጥፎ ሰው የማይጠፋ ሰይፉን ግን ለማመስገን ብዙ ምክንያቶች አሉ። ለካ አናቆሙ ለመናገር 1968 ተወልዶ ሰይፉ ከለገዳዲ ሬዲዮ ጀምሮ እስካሁን ኢትዮ ኤፍኤም መቶ ስምንት ነጥብ ሰባት እስካለው ድረስ ብዙ ሰዎችን አግኝተዋል፣ ብዙ ወዳጆችንም አፍርተዋል። የሰራቸውን በጎ ስራዎች ስናስብ ግን በቃ በስንቱ አመስግነን በስንቱ እንተው። መመስገን ያለበት ሰው መመስገን አለበት። እንዲያውም ከዚህ በፊት የሰራሁት ቪዲዮ ላይ ኮመንት ላይ ገብታችሁ ታሽቃብጣለህ ምናምን ያሉ ሰዎች አሉና ክብር ለሚገባው ክብር መስጠት እኮ ምንም ነው፣ በቃ ኖርማል ነው። ምንም ላይ ጨምር ክብር ፈልጎ ላይሆን ይችላል እሱ ያደረገው ነገር ግን እኛ ደግሞ ለተመልካቾች ለህሊና ሲባል ለሚገባ ሰው ክብር ብንሰጥ ምንም የሚጎልብን ነገር የለም። አንዳንድ መጥፎ ሰዎችም ስላሉም ጭምር የምትሳደቡ ልጆች አራዳ ነን እንዳትሉ፣ አራዳ እናቱን ያከብራል እናቱን ይወዳል። እውነት መልካምነት አዝመራ ነው የህይወት ጎተራን የሚሞላ ይህንን ፕሮግራም ያዘጋጃችሁ በሙሉ እግዚአብሔር ያክብራችሁ። ሰው በህይወት እያለ እንደዚህ መመስገኑ መልካም ነው። የደከመ መልካም ሰው እንደዚህ ሲመሰገን ሌላ ደግሞ ይህንን መልካም ተግባር የሚከተል ትውልድ እንፈጥራለን። ሰይፉን የሚያከብ በስራ በስራው ሁሉ እሱን የሚያስቀድም ትልቅ ሀብታም፣ አዋቂ አላዋቂ ሳይል ሁሉን ይወድ፣ ከዘመናዊነት ይልቅ ስልጣኔን የሚከተል ዘር ግንድን ወይም ብሄርን አሊያም ሃይማኖትን ሳይሆን ታም አመለካከትን መሰረት አድርጎ የሚሰራ በእውቀት በዝና ባለው ሀብ ማይኮራ መልካም ደግ ሰው ነው። አንዴ ስሜ መጠሪያ ልጅ ጠንካራ ሆኖ የሚወረወሩበትን ቃላቶች፣ ስድቦች፣ ነቀፋ በሙሉ አልፎ እዚህ ደርሷል። የዚህ የጀግና እናት ግን ትችላለች አትችልም? ይህ እናት ነኝ። የኔ ስስ ጎኔ ልጄ ናት። ልጄን ሲናገሩብኝ አልወደም። የኔ ልጅ እንደዚህ ደርሶ ሰዎችን እረዳልኝ የምትል እናት ይሄ ይገባት። እውነት የምትሳደቡ ልጆች አራዳ ነን እንዳትሉ። አራዳ እናቱን ያከብራል፣ እናቱን ይወዳል። እውነት አራዳ ከሆናችሁ ራስን እናት ስትወድ የሰውንም እናት መውደድ አለብን። እናቱ ስትሉ ካችሁ ጥሩ ነገር በሉለት እናት ትደሰት። ራሳችሁን እናት እንደማስደሰት ያህል ቁጠሩት። መልካምነት ይከፍላል። እና ሰይፉ ስራ ከፍለዋል ጥሩ አልነውም አላልነውም። ይሄ ሰው ይመስለኛል የምድር ጭብጫቦ ወይ ደግሞ የምድር በረከት ፈልጎ ሳይሆን ለሰማያዊ ቤቱ ለህሊናው ለሰብአዊነት ብሎ የሚሰራ ሰው እስከሆነ ድረስ ምንም አይደለም። ግን እናት ደግሞ የበለጠ ማህበረሰብ ስናመሰግነው ደስ ይላታል እና ነው። ሌላኛው ታላቅ ሩጫ ተካሂዶ ነበረ። ታላቅ ሩጫ ላይ እንግዲህ የፈረደበት አዶናይ በጋርድ መጣ ተብሎ ብዙ ነገሮች ተነስተዋል። እንግሊዝ ፎር ኢትዮጵያ

ምን ታረገዋለህ ከላይ ነው ትዕዛዙ። አይደለም እንዴ አይደለም እንዴ የዋሸው እንዴ አይደለም እንዴ። የቲክቶክ ምቀኛ መቼ ማፈምስ የጥማ ያደርስ የቀና መንፈስ እንዳውአዶሊን በቲክቶክ አዋርድ ቮት ያላደረገውን ጥሉ ይውረድ። አይደለም እንዴ አይደለም እንዴ የዋሸው እንዴ አይደለም እንዴ ይመቸው ጓርድ ይዞ መምጣት እኮ ምንም ማጥያት የለውም። የእውነት ምንም ምንም ማጥያት የለውም። እንደ እኔ ሰዎች ከምን አንግል እንዳዩት አላውቅም። ዘፈኑ ጥሩ ነው፣ ጥሩ ነው ዘፈኑ። ጥሩ ተጫውተሸዋል፣ ጥሩ ተጫውተሸዋል። ትርጉሟን ብነግሪ እንጃን እየ እንደ ሀሳብ ትርጉሟን ደግሞ ብታሳውችን ባይ ነኝ። እስኪ ትርጉም ዋና አታውቅም። አመለሰት ሙጬ ግን የቴዲ አፍሮ እቃ ነው እንዴ የምትመስላችሁ? ብቻ የሆነ ነገር ትናገር። እኛ እኮ ንጉሱን ፈርተን እንጂ ብቻ የሆነ ነገር ትልበስ። የቴዲ አፍሮ ሚስቶና፣ እቺ ሴት እኮ ብቻዋን እንደ ሴት መታየትም መቆምም የምትችል ሴት ናት። ሰው እንዴት ለመሰደብም ባል ያስፈልገዋል? አመለሰት ሙጬ፣ የራሷ ካምፓኒ፣ የራሷ ስራ፣ የራሷ ፖድካስት የልጆች እናት የሆነች ራሷን የምትጠብቅ የምትንከባከብ ብር የሚያመጣልኝ ባላልኝ ብላ ቤት ተቀምጣና ተኝታ የማትውል ጀግና ሴት ናት። ምንድን ነው የምትፈልጉት? ቆይ ቀኑ ሙሉ ቤቷ እንድትቀመጥ እንድትተኛ ነበር የፈለጋችሁት? በቃ የሆነ ነገር ብቻ ታድርግ፣ ቀጥታ የሚሮጠው ወደ ቴዲ አፍሮ። እዚህ ጋር ቴዲ ማድነቅ እፈልጋለሁ። እቺን ሴት የተለያዩ ነገሮች እንድትሰራ ነፃ ፍቃድ ሰጥተዋታል የፈለገችውን የምትወደውን ስራ እንድትሰራ ነፃነት ሰጥቷታልና በጣም ሊደነቅ ይገባል። ህዝቡ ግን እቺን ሴት ማድነቅ ሲገባው ጭራሽ በቃ የሆነ ነገር ብቻ ታደርግ፣ ሩጫው ሙሉ ወደ ባለቤቷ። እሷን መናገር ከፈለጋችሁ መተቸት ከፈለጋችሁ በራሷ ስራ ብቻዋን፣ በቃ ወደ ባሏ መሮጥ አያስፈልግም። እኔ እንደውም እቺ ሴት ከባሏ ከቴዲ አፍሮ ካገኘችው ጥቅም ይልቅ ማለትም በዚህ በሚዲያ ላይ እንደውም እየተጎዳች ነው የምትገኘው። ስለዚህ ፕሊስ ማንኛውንም ሰው የሆነ ነገር ሲሰራ፣ ሲያወራ፣ ሲለብስ ብቻ ምንም ነገር ያድርግ ያንን ሰው ብቻውን ተመልከቱት። በቃ ወደ ዘመድ ወደ አዝማድ ወደ ባለቤት ወደ ልጅ አትሩጡ። ያ ሰው ያጠፋውን ጥፋት በምክንያታዊነት ተቹት እንጂ ወደ ሌላ ነገር መሮጥ አያስፈልግም። እቺ ሴት ሴት እንደመሆኗ ምትወደውን የመልበስ ምትፈልገውን የማውራት ምትፈልገውን ስራ የመስራት ሙሉ መብት አላት። የቴዲ አፍሮ ሚስት ስለሆነች ብቻ ምንም ነገር ማድረግ አትችልም የሚል ሕግ ጨርሶ የለም። የሚመስለኝ ቴዲ በጣም ልበቀናና ከኢትዮጵያውያን ሶሻል ሚዲያ ላይ ካሉት ወይ ደግሞ እንደ አርቲስቶች በጣም በጣም የሚለየው በቃ ማለት ዩኒክ ነው። እሱ ማለት አንዳንድ ሰዎች የሆነ ስሙ ሲነሳ መልስ ለመስጠት ይጋጋጣል ብዙ የሚዲያ ሰው እሱ ግን ብዙ ነገር እየተባለ እሷም ጭምር ብዙ ነገር እየተባለች ስለ ጉዳያቸው ስለ ራሳቸው ጉዳይ ይሰጣል። ብዙም መልስ ለመስጠት የሚጓጉ ሰዎች አይደሉም። እና አንዳንድ ሰዎች በእነሱ ቦታ በዚህ ልክ ቢተቹ ምልሉ እንደሚችሉ አሰብኩኝ እና እነተች ብንልማ ኢትዮጵያውያን እኮ እንከን ፈላጊዎች ነን። ዝም ብለንም መተችት እንችላለን። ነገር ግን የሚተቹ ሰዎች አይመስሉኝም። አያምሹር ለምን? ፌመስ ስለሆኑ ሳይሆን ከነሱ የበለጡ ፌመሶችም አሉ ስማቸው የሚተች ስለ ልጆች ንገረኝ። በዛ ላይ ቀለበት እያየው ነው። ምንድን ነው ይሄ ነገር? ይሄ አግብቼ ነው። ሳቁን ምን አመጣው? ወይማ ይህ ነገረኝ አይ አንዳንድ በፋሚሊ ያረግ በይፋ ደግሞ አንድ ቀን እናደርጋለን። ደበቅ ይበል ብለሻል፣ ግን ዋናው ነገር አለ ነው አለ። ግን መደበቁ ለምን አስፈለገ በዚህ ወቅት? በነገራችን ላይ መነጋገሪያ መሆን የሚፈልገው ሰው ከመሬት ተነስቶ የሆነ ነገር አጀንዳ የሚሰጥ ለምን እንደሆኑ ታውቃላችሁ? አዲሱ የፈረንጆቹ አዲሱ አመት ሲመጣ ማስታወቂያዎች ዩቲብ ላይ ስለሚበዙ ሙዚቀኞች ሙዚቃቸውን፣ ፊልም የሚሰሩት ፊልማቸውን የሚለቁበት ወቅት ነው። ለምን በደንብ የሚታይና ወይ ደግሞ ደግሞ ሲፒኤም አርፒኤም የሚባሉ ዩትዩብ ሴቲንግ ላይ ያለው ክፍያን እጥፍ የሚያደርጉት ማለት ነው። እነሱ በጣም ከፍተኛ የሚሆኑበትና ከፍተኛ ገንዘብ የሚያስገኝበት ወቅት ስለሆነ ነው። ካገባሽ ያርግልሽ ካላገባሽ መጀመሪያ ላይ ተናግር ያለው በእድሜ ሻት ቀልድ እዚጋ። ቻይናዊና እንግዲህ የደብረ ዘይት ልጅ ጋብቻቸውን ኦፊሻል አድርጎታል። ቻይናዎች ግን አልተቻሉም። የእኛን ሴቶች በቃ በመቀማት ያምረባችኋል። አረ ኢትዮጵያውያን ወንዶች ግን ንቁ፣ ተው ተው። አተፍዘዙ ይመቻቸው። ሰውዬው እኮ በጣም የኢትዮጵያን ካልቸር የሚያውቅ ነው ይመስል። በጣም ደስ ይለ ቻይኖች ሚዜዎቹም ነበሩት የሚገርሙ ነው። ያዝልቅላችሁ። እየዘፈነላት ነው። በሀገሩ ሙዚቃ ነው መቼስ። ቦርጫምዬ በብር ይበልጡታል እነ መላጥዬ በፍቅር ይበልጡታል። አንበሳና ነብር አንድ ቤት ኖረዋል። እየቀሰቀሰኝ ፍቅር ቦርጫምዬ እየቀሰቀሰኝ ፍቅር ስነገብያጣሁ እላጅ ተጋድሟል። ዳኒ ሮያል ዳኒ ሮያል እና እና ከዚህ ጋር ቪዲዮ ስራ እንደ ፒክኒክ ስራ አልጠፋም ብለሻል። ብራዘር ቂጠኝ ይሁን ማለት። ሰዎች፣ የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። እንግዲህ መረጃዎች እንዳገኛችሁበት ተስፋ አድርጋለሁ። ቪዲዮን ላይ ካላረጋችሁ ከዘነጋችሁ፣ ላይክ አድርጉ። ሁሉንም ሰብስክራይብ በማድረግ ቤተሰቡን ሁለተኛ ቻናሌን ኮመንት ላይ ቼክ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻል።